እኔ ዛሬ ተሰማኝ በሳውት አፍሪካ ላሉት ለተራቡት የሚደርሱት እኮ አለቁ። ከጊዜ ወደ ጊዜ እየሰማናቸው ያሉ ጉዳዮች ጆሮን ጭው የሚያደርጉ፣ እረ ወዴት እየሄድን ነው? ጌታ ሆይ ፈጥነ ጣልቃ ግባ! የሚያስብሉ ናቸው። በተለይ ደግሞ በደቡብ አፍሪካ እየሰማን ያለነው የኢትዮጵያውያን ሞት የብዙዎችን ልብ እየሰበረና ያሳዘነ ክስተት ሆኖ አሁንም ቀጥሏል። ባሳለፍነው ሁለት ሳምንት ገደማ ሁለት ኢትዮጵያውያን እህቶቻችንን በተመሳሳይ ቀን በሞት ተነጠቅን። ከዛም በኋላ በትናንትናው ዕለት የተሰማው ጉዳይ ደግሞ ነገር ማብቂያው ምንድን ነው? መፍትሄውስ ምንድን ነው? የሚያስብልና ብዙዎች በዚህ ሀዘን ልባቸው ተሰብሮ ሀሳብና አስተያየታቸውን ሲሰጡ ተመልክተናል። በደቡብ አፍሪካ ደርባን ከተማ ሁለት ኢትዮጵያውያን ማንነታቸው ባልታወቁ ታጣቂዎች ደግሞ በትናንትና ዕለት መገደላቸው ተሰምቷል። በዚህ ጉዳይ ላይ ታዲያ የምንወደው ዘማሪ መስፍን ጉቱ ሳይቀር ሀዘኑን መደበቅ አቅቶት በተሰበረ ልብ ሆነው በእንባ ከባድ መልእክትን አስተላልፏል። መልእክቱን ይዘንላቸኋል፣ ትመለከታላችሁ በደቡብ አፍሪካ ደርባን ከተማ ሁለት ኢትዮጵያውያን መሞታቸው ከተሰማ በኋላ የብዙዎች ሐዘን የብዙዎች ልብ መሰበር ከፍ ብሎ ታይቷል። ትናንትና ሁለት መላኩና ክልሉ የተባሉ ሁለት ኢትዮጵያውያን ወጣቶች በደርባን ከተማ ባልታወቁ ሰዎች መገደላቸውን ተከትሎ የእነዚህ ወጣቶች አስክሬን ሽኘት በዛሬው ዕለት በደርባን ዌስት ስትሪት ቤተክርስቲያን ተከናውኗል። ይህ በእንዲህ እንዳለ ከሁለት ቀናት በፊት ደግሞ በጆሃንስበርግ ነዋሪ የነበረው ሚካኤል አበበ ከስራ ወደ ቤቱ በሚመለስበት ወቅት በበርካታ ጥይት ተደብድቦ ተገድሏል የሚለው መረጃ ተሰራይቶ ብዙዎቻችን አዝነናል ዞቻችን አንብተናል። የሶስት ልጆች አባት የሆነው ሚካኤል አስክሬን ሽኝትም በትናንትናው እለት በጆሃንስበርግ ኬብሮን ቤተክርስቲያን የተከናወነ ሲሆን ታዲያ በዚህ የአስክሬን ሽኝት ላይ በፕሮግራሙ ላይ የተገኘው ተወዳጁ ዘማሪ መስፍን ጉቱም ይህንን ጉዳይ ሲናገር በእንባ ታጅቦ ቃላት እያጠሩት እንደዚህ ብሏል እኔ ጆሃንስበርግ ከተማ ከመጣው አንድ ወር ከሁለት ሳምንት ሆኖኛል። ይህ ነገር ለእኔ እንግዳ ሆኖ እንደሆነ ባላውቅም የተለመደ ሆኖብኛል። እኔ ከመጣው ወዲህ እንኳን የማውቀው የአራት ኢትዮጵያውያንን አስክሬን ሸኝተናል። እግዚአብሔር በቃ ሊለን ይገባል። ቅዱሳን እባካችሁ በጸሎታችን እንቁም፣ በጸሎታችን እንትጋ። እያየነው ነው ያለው ነገር እጅግ ያስፈራል ሲል ተወዳጁ ዘማሪ መስፍን ጉቱም በእንባ ታጅቦ መልእክቱን አስተላልፏል። ይህ እንዴት ሊሆን ይችላል? በቃ ብለን አሁኑኑ መጸለይ ይገባናል። እጃችንን አንስተን እግዚአብሔር እንዲምረን እንጸልይ። በማድረግ እንግዲህ መስፍን ጉቱ በዚህ የአስክሬን ሽኝት ላይ ተገኝቶ መልእክቱንም አስተላልፏል። ታዲያ የዚህ ጉዳይ መፍትሄው ምንድን ነው? ኢትዮጵያውያን በየቀኑ እንደ ቅጠል እየረገፉ እያየን እነሱን የሚጠብቁ ቤተሰቦች እንደዚሁም ደግሞ ጓደኞቻቸው ወዳጆቻቸው በእነዚህ ሰዎች ህልፈተ ህይወት የተሰማቸውን ሀዘን መቋቋም አቅቷቸው በእንባ ታጅበው ቁጭ ብለው መፍትሄን ከእግዚአብሔር እየጠበቁ ነው። እኔ ዛሬ ተሰመኝ በሳውዝ አፍሪካ ላይ ያሉት ለተራቡት የሚደርሱት እኮ አለቁ። ለተቸገሩ የሚደርሱት ወንድሞቻችን እኮ አለቁ ሳውዝ አፍሪካ ላይ። እባካችሁኝ፣ እስከ መቼ ነው እንዲህ የሚከትለው? ለተቸገሩት የሚደርሱት እኮ ጌታ አለኩ። የዋ ወንድሞቻችን እኮ አለኩ። ለሰው የሚራሩት እኮ አለኩ። ምን አይነት የተረገመች አገር ነች ሳውዝ አፍሪካ? በጣም ይቅርታ፣ እኔ በጣም ተሰምቶኛል። ነት ምን የመሰሉ ወጣቶቹ ጨረሱ። ከአንድ ቤት ሶስት ሬሳ ይገባል። ጋይ ምን አይነት አገር ነው? ይባርካችሁ በቻላችሁ ጠቅም

በእውነት እጅግ የሚያሳዝን ልብን የሚበስ የሚሰብር ጌታዊ ጣልቃ ግባህ የሚያስብልና ሁላችንም በጸሎታችን ልንደግፋቸው ልንቆም ይገባል። ምክንያቱም በየዕለቱ እየወጡ ያሉ መረጃዎች፣ በተለይ በዛሬው እለትም የተለያዩ ቪዲዮዎች የተለያዩ መረጃዎች ሲለቀቁ ነበር። ሁሉንም ማቅረብ ስለማይቻል ነው እንጂ በየቀኑ እየባሰ ብዙዎች ህይወታቸው እያለፈ ነው። እና ይህንን መስማት ደግሞ በእውነት እጅግ ይከብዳል። በተለይ በቤተሰቦቻቸው ቦታ ሆናችሁ ስታስቡት ደግሞ ሀዘኑ ከባድ ነው። እንግዲህ ምን ማድረግ እንችላለን እኛ ትልቁ ተስፋችን በእግዚአብሔር ነው፣ እና እግዚአብሔራዊ ጣልቃ ግባ እያልን ለእነዚህ ወንድም እህቶቻችን ልንጸልይላቸው ይገባል። እንደተናገረው ዘማሪ መስፍን ጉቱም ከአንድ ወር በላይ በቆየበት ጊዜ ከአራት በላይ ሰዎች አስክሬን ሸኝተናል። ይህ ምን የሚሉት ነው? ደግሞ እንኳን የሞታቸው መንስኤ በህመም ምናምን አይደለም፣ ወገኖች በተተኮሰባቸው ጥይት እንደዚሁ እነሱ ላይ ዘርፍ ያለማካሄድ ሊሆን ይችላልና በተለያየ ምክንያት ነው እና የሞቱት ይህን መስማት በእውነት እጅግ ይዘገንናል። እጅግ ይከብዳል። ቅዱሳን በጸሎታችን ልናስባቸው ይገባል። ምክንያቱም እነዚህ ልጆች እነዚህ ወጣቶች ከእነሱ አልፎ ቤተሰባቸውን የሚረዱ በዛ ላይ ደግሞ ብዙዎቹ እንደሰማነው በጌታ ናቸውና በጌታ ላይ ያላቸው ጽናት ልዩ የሆነ በቤተ ክርስቲያን ውስጥ በአገልግሎት ላይ የሚሳተፉ ናቸውና እንደዚህ አይነት ሀዘን ስንሰማ በጣም ከባድ ነው ግን ያው እንዳልናችሁ ነው። ሁል ጊዜ የእኛ ተስፋችን ብንሞት እንኳን ወዴት እንደምንሄድ ስለምናውቅ እንጂ ነገር ግን ደግሞ በስጋዊ ወላጆቻቸው፣ ቤተሰቦቻቸው በጣም ከባድ ሀዘን በጣም ከባድ የልብ ስብራት እንደሚገጥማቸው ግልጽ ነው። ለማንኛውም ግን ውድ የይሁን ሚዲያ ቤተሰቦች ሁላችንን በጸሎት ልናስባቸው ይገባል የሚለው መልእክታችን ነው። በዛሬ ጉዳይ ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላቸውን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰማቸው ብታውቋቸው የእናንተ መንፈሳዊ ያነጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃን ታገኙባቸዋላችሁ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ፣ ይህም ብትቀንሱ፣ ይህም ብታሻሽሉ ደግሞ አሪፍ ነው እያላችሁ ሀሳብና አስተያየታችሁ አይለን። እንደዚሁም የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆንም አትርሱ። በእርግጥ በምንለቃቸው መረጃዎች እውነተኛ እና ዛናዊ መሆናችንን አረጋግጣችሁ ከሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብሰማቸው ብታውቋቸው ባልናቸው ረዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሆን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችው።